ስለ ቀነኒ አዳዲስ መረጃዎች እየወጡ ይገኛሉ። ያልተጠበቁ ምስጢሮችም ተገልጠዋል። ይህ መረጃ እስኪጠናቀርበት ድረስ ድምፃዊ አንዷለም ያለበት ሁኔታ ታውቋል። ትናንት ሰኞ ማለትም መጋቢት 1 ቀን 2017 ዓ.ም ተመረት ከሰሞኑ ልታከብረው እየተሰናዳች ለነበረው የልደት ቀኗ የሚሆኑ ፎቶዎችን ሲያነሳት የዋለው ፎቶግራፈር የማውቀውን ልንገራችሁ ብሏል። ስለ ጉዳዩ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 የተወዳጁ ድምፃዊ አንዷለም ጎሳ የፍቅር አጋር የሆነችው ሞዴል ቀነኒ አዱኛ ጋር በተገናኘ የወጡ አዳዲስ መረጃዎችን አጠናቅረን በእንዲህ ያለ መንገድ ወደ እናንተ ልናደርስ ወደናልና እስከመጨረሻው ከኛ ጋር እንድትሆኑ በድጋሚ ጋበዝን። ወደ መሰናዶ እንሻገራለን። በኦሮምኛ ሙዚቃዎች የሚታወቀው ድምፃዊ አንዷለም ጎሳ ከጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ዛሬ ማክሰኞ ጠዋት መሞቷን ተከትሎም በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷን ምክንያት እንዲጣራም እየጠየቁ ይገኛሉ። ፖሊስ በጉዳዩ እስካሁን አስተያየት አልሰጠም። ቢቢሲ የቀነኒን ሞት ምክንያት በማጣራትም ከፖሊስ መረጃ ለማግኘት ያደረገው ጥረት አልተሳካም ሲል በዘገባ መላክቷል። የተወዳጁ ድምፃዊ አንዷለም ማኔጀር የሆነው ሌሊሳ ኢድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደተደረገና የሟቸ ቀብር ስነ ስርዓት ደግሞ ነገ ረቡዑ እንደሚከናወንም ለቢቢሲ አፋን ኦሮሞ መናገሩ ተዘግቧል። ቀነኒ ከሚኖሩበት ህንፃ መውደቋንናም ንጋት 11 ሰዓት በሆነ ጊዜ ሕይወቷ ማለፉን ሌሊሳ ተናግሮም አንዷለምና ቤተሰቦቹ ወድቃ እንዳገኟትም እንዲሁ አስታውቋል። ሌሊሳ ንጋት 11 ሰዓት ሲሆንም ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾም እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ የሞተች መሆኑም ተናግሯል። ሁኔታውን ለማጣራት ምርመራ ተጀምሯል ብሏልም። ማኔጀሩ አክሎም ጥንዶቹ የሚኖሩበት መኖሪያ ቤት አዲስ አበባ ቦሌ አራብሳ ሰንሻይን ተብሎ በሚጠራው አካባቢ መሆኑን ጠቅሶም ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውንም ተናግሯል። ከክስተቱ በኋላ አስከሬኗ በአቅራቢያ ወደሚገኝ ያኔት ወደ ተባለ ሆስፒታል መወሰዱንም ገልጿል። እስከ ምሽት ድረስ ከቆዩ በኋላ ፖሊስ መጥቶ አስከሬን ለምርመራ ወደ ሚሊኒክ ሆስፒታል መውሰዱን ነው የተናገረው። ቀጥሎም ስሉልታ ወደሚገኘው ቤተሰቦቿ አስከሬኗ እንደተወሰደ ተናግሯል። የቀብር ስነ ስርዓቷ ደግሞ በአዲስ አበባ ከተማ እንደሚፈጸምም ጠቁሟል። ሌሊሳ እንደሚለው አርቲስት አንዷለም በአሁን ወቅት ለምርመራ በፖሊስ ጣቢያ ውስጥ እንደሚገኝ ጠቅሷል። በወቅቱ አንዷለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚያ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዷለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሶም ጉዳዩ እስኪጣራ ድረስ ሰዎች በትዕግሥት እንዲጠብቁም ጠቁሟል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዷለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ እንደሚገኝም ጠቅሷል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን ለማትረፍ ችላለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ከቅርብ ሰዎቿ ለመገንዘብ ችለናል። ከቀን እስከ ማታ የልደት ፎቶዎቿን ሳነሳ ነበር፣ ጧት ግን መርዶ አረዱኝ። ወንዶስን በጋሻው ወንዴክስ ስቱዲዮ ነው የተናገረው። በፎቶግራፍ ሥራዎች አማካኝነት ካፈራቸው ወዳጆች መካከል የቀኝ እጄ ምላት እህቴ ቀነኒ አዱኛ መካሬ ጓደኛዬ፣ የክፉ ቀን ወዳጅ የነበረች ሲል ይገልጻል። ትናንት መጋቢት አንድ ቀን 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳ ነበር። ማታ አንድ ሰዓት በሰላም የተለያየን ሰዎች፣ ጠዋት ግን መጋቢት 2 ቀን 2017 ስነቃ ማረፏን አረዱኝ። ወንዴክስ ስቱዲዮ ወንዶሰን በጋሻው ለቤተሰቦቿና ለመላው አድናቂዎቿ መጽናናትን በመመኘት ነው ይህንን መረጃ ተናገረው። ቢቢሲ በዘገባው ላይ እንዳመላከተው ከሆነ እዚህ ዘገባ የአንዷለምን ማኔጀር እስካናገረበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ ውስጥ መሆኑንም ከቅርብ ሰዎች ተገልጿል ሲል ዘግቧል። ፖሊስ ለክስተቱ እያካሄደ ያለውን ምርመራ እስኪያጠናቅቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። ከቀነኒ አዱኛ ሞት ጋር በተገናኘ የተለያዩ ወሬዎች በተለያዩ ማህበራዊ ሚዲያዎች ላይ እየተሰራጩ ይገኛሉ። እነዚህ ወሬዎች ታዲያ አሉቧልታዎችና ግምቶችም እንደሚበዙባቸው እየተነገረ ይገኛል። ይህም ትክክለኛውን ፍትህ ለማግኘትና እውነተኛውን መረጃም ለማጣራትም ተጽዕኖ ሊኖረው እንደሚችልም እየተነገረ ይገኛል። እውነተኛው መረጃ በፖሊስ በኩል ተጣርቶ ወደ ህዝብ ይፋ እስኪደረግ ድረስ ሰዎች በአሉቧልታ ወሬዎች እንዳይታለሉና ያልሆኑ ግምቶችም እንዳይሰጡ ማሳሰቢያ ተሰጥቷል። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾቹ የሚያቀርብ ሚዲያችን ነው። በሚዲያችን የተለያዩ ቁም ነገሮችን ታገኛላችሁ ብለን ተስፋ እናደርጋለን። ስለዚህም ሰብስክራይብ እንድታደርጉን ቪዲዮቻችንን ላይክ፣ ሼር፣ ኮሜንት እንዲሁም ለወዳጆቻችሁ ደግሞ እያጋራችሁ እንድትቆዩልንና ሐሳብ አሰይታችሁንም በኮሜንት መስጫው ላይ እንድታስቀምጡልን እንጠይቃችኋለን። የተወዳጁ ድምፃዊ አንዷለም ጎሳ የፍቅር አጋር የሆነችው ቀነኒ አዱኛ ጋር የተገናኘ የወጡ አዳዲስ መረጃዎችን በእንዲህ ያለ መንገድ አጠናቅረን ወደ እናንተ አደረስን። በሚቀጥለው ጊዜ ደግሞ የሚወጡትን ሌሎች ተጨማሪ መረጃዎችን እንዲሁ በማሰባሰብ እንደምናደርሳችሁ እንገልጽላችኋለን። እስከዚያው ግን መልካም ጊዜ ለእናንተ ይሁን።